በውጭ ቀጥተኛ ኢንቨስትመንት ሂደት ፈተናዎችን በማረም በዘርፉ ምቹ መደላደል ተፈጥሯል ሲሉ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ፕሬዚዳንቱ ባለፉት ዓመታት እድገትን ለማስቀጠል የውጭ ቀጥተኛ ኢንቨስትመንትን ለመሳብና መዋቅራዊ ለውጥ ለማምጣት የሚያስችሉ ማሻሻያዎች ተደርገዋል ብለዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በበኩላቸው ኢትዮጵያ በዓለም አቀፍ ደረጃ በፍጥነት እያደጉ ከሚገኙ አስር ሀገራት ተርታ እንደምትገኝና በዚህም ባለሀብቶች ኢንቨስት እንዲያደርጉ ጥሪ አስተላልፈዋል። እያንዳንዱ ዜጋ ሰላምን ለማረጋገጥ ኃላፊነቱን መወጣት ይገባዋል ሲል የአማራ ክልል ኮሚኒኬሽን ገለጸ። ማህበረሰቡን የሰላሙ ባለቤት ለማድረግ ያለሙ ውይይቶች በክልሉ እስካሁን ድረስ ተደራሽ ያልነበሩ አካባቢዎችን ጨምሮ በተለያዩ አካባቢዎች እየተካሄዱ ናቸው። ውይይቶቹ ማህበረሰቡ ሰላምን ለማረጋገጥ በሚሰራው ስራ ውስጥ ግንባር ቀደም ለመሆን ቃል የገባባቸው ናቸውም ተብሏል። የልማት ስራውን በፍጥነት ለማጠናቀቅ የተጠናከረ ስራ እየተሰራ እንደሚገኝም ተጠቁሟል። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ ሽብርተኝነትና ጽንፈኝነትን በመከላከል ለአህጉሪቷ ጸጥታ፣ ሰላምና ልማት የሚደረገውን ጥረት መደገፍ እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረ እግዚአብሔር ገለጹ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ በአዲስ አበባ እየተካሄደ ነው። ምክትል ዳይሬክተሩ በዚህ ወቅት የምስራቅ አፍሪካ የመረጃና ደህንነት ተቋማት ቀጠናዊ ስብሰባ በመረጃ ትብብር የቀጠናውን ደህንነት ለማጠናከር ያግዛል ብለዋል።